እጅግ አለማችን ላይ የሚያስደንቀው ስነ ስርዓት ነው። 133 ካርዲናሎች የሚሳተፉበት የፖፕ ምርጫ ወይንም ደግሞ የካቶሊክ ሊቃነ ጳጳሳት ምርጫ ነው። 133 የቮቲንግ ካርዲናልስ የሚሳተፉበት ከመሆኑ ባሻገር ነጭ ጭስ ሲወጣ እንዲሁም ጥቁር ጭስ ሲወጣ ትርጓሜው ምንድን ነው? በርካቶችን የሚያነጋግር ነው። ጥቁር ጭስ በጣሪያው በኩል የሚወጣ ከሆነ ምርጫው አልተሳካም፣ ወይንም ደግሞ ሊቀ ጳጳሱ አልተመረጡም ማለት ነው ሊቀ ጳጳሱ አልተመረጡም ማለት ነው። ነጯ ደግሞ የምትወጣ ከሆነ ሊቀ ጳጳሱ ተመረጡ የሚል ትርጓሜ ያለው ለዚህም ነው በቅዱስ ጴጥሮስ አደባባይ በርካቶች ምን ሊከሰት ይችላል በሚል በጉጉት የሚጠባበቁት። እጅግ ታሪካዊና አነጋጋሪ ነው። ከባህሉ እንዲሁም አሰራሩ፣ ሃይማኖታዊ ጉዳዩ እጅግ በጣም ውስብስብ ከመሆኑም በላይ ነገሩ በእርግጥም በርካቶችን የሚያስገርማቸው የሆነ መጥተዋል። የካቶሊክ ርዕሰ ሊቃነ ጳጳሳት ፍራንሲስ ህይወት ማለፈን ተከትሎ ምትሉ የካቶሊክ ቤተክርስቲያን ክርስቲያን ምርጫ ላይ ናት። አዲስ መሪ ወይንም ደግሞ አንድ ጳጳስ ለማግኘት ካርዲናሎቿን በአለም ዙሪያ አሰባስባለች። በሚስጥር ደግሞ ተሰባስበዋል። ጸሎቱንም ምርጫውንም እያደረጉ ነው። 133 ናቸው። አዲሱ ርዕሰ ሊቃነ ጳጳስ ከየትኛው ዓለም ክፍል እንደሚመረጡ በትኩረት የሚጠበቅ ከመሆኑን ባሻገር አዲስ የሚመረጡት ጳጳሳት ደግሞ ከቀደሙት የቤተ ክርስቲያኗ መሪዎች በተለየ ፖፕ ፍራንሲስ ያሳዩትን የአቃፊነት እንዲሁም ለበርካቶች መቆርቆርን ቀላል ይሆናል ያናኗር ዘይቤን ይቀጥሉ ይሆን የሚል ጥያቄ እንዲሁ ከግራም ከቀኝ የሚነሳባቸዋል። በእርግጥ ምርጫው ተደርጓል። አንደኛው ቀን አልቆ ጥቁሯ ጭስ ወታለች። ሁለተኛው ቀን ቀጥሏል። ታዲያ በርካቶች የሚከታተሉት በተለይም በዓለም ዙሪያ ከአንድ ነጥብ አራት ቢሊዮን በላይ ሕዝብ የካቶሊክ እምነት ተከታይ በመሆኑ በከፍተኛ ሁኔታ የሚጠበቅ ነው። ታዲያ መንፈሳዊ አባት የመመረጣቸው ነገር በእርግጥ የሚቀመጥ ከሆነ ነጩ ጭስ ዛሬም ትጠበቃለች። ካቶሊኮቹ ጳጳሱን ከቀደምት ቤተክርስቲያን መሪዎች መካከል አንዱ የሆነው የቅዱስ ጴጥሮስ መንበር ወራሽ አድርገው የሚመለከቷቸው ሲሆን እጅግ ሃይማኖታዊ እንደሆነ ይነገራል። በክርስትና እምነት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንደሚያምኑት ሁሉ አሊያም እንዲሁም ቅዱስ ጴጥሮስ ደግሞ ከኢየሱስ 12 ደቀ መዛሙርት መካከል አንዱ እንደሆነ በማመናቸው ካቶሊካውያኑ ይህንም ስነ ስርዓት በዛ መንገድ ቃኝተው ይከታተሉታል። ጳጳሱን በቀጥታ ከኢየሱስ ክርስቶስ ጋር ለማገናኘት ይሞክራሉ። የቤተ ክርስቲያኗ መንፈሳዊ መሪነት ደግሞ ዋነኛ ምንጭ የሚያደርጋቸው ከዚህ ቀኝት አንጻር ነው። ጳጳሱ በዋነኝነት ገናና ትንሣኤን ጨምሮ በቅዱስ ጴጥሮስ ካቴድራል በሚካሄዱ የቤተ ክርስቲያኗ ሁሉንም ዋነኛ የባለ ሥነ ሥርዓቶች እንደሚመሩ የሚታወቅ ነው። ትልቁ ሃይማኖታዊ ጉዳያቸውም እዚህ ላይ ይሆናል። በእርግጥ ፖለቲካዊ ሚናቸው ደግሞ በአለም አቀፍ ዙሪያ አንድ ነጥብ አራት ቢሊዮን እስከሆኑ ድረስ ካቶሊክ ትልቅ እንደሆነችም ይታወቃል። ጳጳሱ ቤታቸውን የሚከታተሉ ምግብ የሚያበስሉና የጽዳት ስራን የሚያከናውኑ ትንሽ ቁጥር ያላቸው መነኩሳት፣ አልባሳቶቻቸውን የሚቆጣጠሩ አልባሽ ሊኖራቸውም ይገባል። ከዚህ ቀደም የነበሩትም ያናድርገዋል። አዲስ የሚመረጡትም ይህኑ እድል ያገኛሉ። ንግግራቸውን የሚያዘጋጁ የንግግር ጸሐፍት እንደሚኖራቸውም ይታ ይታወቃል በተለይም ቡድን ይመሰርታሉ። ታዲያ ጳጳሳት ሰዓት በእንደዚህ አይነት አካሄዶች በምን መንገድ ፖለቲካዊና ዓለም የተጋረጠባትን ጉዳይ ይቃኙታል? በርካቶች በጥያቄ መልክ የሚያነሱት ነው። ታዲያ አንደኛው ተግባር ቢያንስ በየአምስት አመቱ አንድ ጊዜ በአለም ዙሪያ የሚገኙ የቤተ ክርስቲያኗ መሪዎችን ማግኘት ከመሆኑም በላይ በአመት አንድ ሺዎችን የሚያገኙ ሲሆን ይህ ደግሞ በሳምንት ውስጥ ሀያ ገደማ የሚሆኑ ቢሻፖችን አሊያም ጳጳሳት አይነቶቹን ያነጋግራሉ የሚል ትርጓሜ ያለው ታዲያ በአሁኑ ሰዓት ደግሞ ጳጳሱ በውጭ ሀገራት የሚያድርጓቸው ጉብኝቶች ከሀላፊነቶቻቸው መካከል አንዱ እየሆነ መጥቷል አሊያም እንደ ግዴታ ሆኗል ጳጳሳት በርካታ ተግባራትን እንደሚከውኑ ይታወቃል የጳጳሳት ታሪክ እጅግ ሰፊ ነው በተለይም በካቶሊክ ታዲያ የካቶሊክ ቤተ ክርስቲያን የእምነት ስርዓትን በሚመራው ህግ መሰረት የሚከተሉት ሰዎች የቤተ ክርስቲያኗ ጳጳስ ሆነው ሊመረጥ እንደሚችሉ ይነገራል ማንኛውም የተጠመቀና ማመዛዘን የሚችል ካቶሊክ ምንም እንኳን ካርዲናል ያልሆነ የእምነቱ አባል ጵጵስናን ከተቀበለ ከአምስት መቶ ዓመታት በላይ ቢሆንም ቀደምት ታሪካዊ ልምዶች ግን ሌሎች ቀሳውስት ወይም ተራ ሰው ሊመረጥ እንደሚችል ይደነግጋል። የተመረጠው እጩ የቅስና ማዕረግ ከሌለው ጵጵስናውን ከመረጡት በፊት የቅስና ማዕረግ ወዲያውኑ እንዲያገኝ ይደረጋል የሚልም እንዳለ ይታወቃል። ታዲያ የጵጵስናው መንበር ለመረከብ መልካም ባህሪ በይፋ ያልተነገረ ወሳኝ መመዘኛ ከመሆኑን ባሻገር በእርግጥም የእምነት አባት በመሆናቸው ከዚህ አንጻር ስራቸውን እንደሚሰሩ ይነገራል። በጳጳስ ምርጫ ውስጥ ድምፅ መስጠት የሚችሉት ካርዲናሎች ናቸው ወይንም ደግሞ ካርዲናል የሚል ማዕረግ ያላቸው ናቸው። እድሜያቸው ከሰማንያ ዓመት በታች የሆኑ የካቶሊክ ቤተ ክርስቲያን መሪዎች እንደሆኑ ይታወቃል። በአዲስ ጳጳስ ምርጫ ላይ መሳተፍ የአንድ አባት ስራና መንፈሳዊ ኃላፊነቱም ከመሆኑም ባሻገር እንዲህ አይነቶቹን አካሄድ በበርካቶች ዘንድ መቃኘትም አስፈላጊ ተደርጎ ይወሰዳል። የጳጳስ ምርጫ የሚካሄድበት ጉባኤ ኮንክሌቭ በመባል ይታወቃል። ለክፍለ ዘመናት ምስጢራዊነቱና ከሌሎች ተጽዕኖ ተጠብቆ እንዲካሄድ በተቀመጠለት ጥብቅ መመሪያ በመከተል የሚካሄድ እንደሆነ ይታወቃል። ሃይማኖታዊ ተከታዮች ትርጓሜው ከፍ ያለ ነው። ታዲያ ጳጳሳት ቀይ ጫማ ያደርጋሉ። ቀይ ጫማ ብቻ አይደለም፣ ቀይ ቆብ፣ ቀይ ደግሞ ቀሚስም ይለብሳሉ። ለምን ሆነ በርካቶች የሚጠይቁት ነው። በካቶሊክ እምነት ቀይ ቀለም ለኢየሱስ ክርስቶስ ያለ ፍቅርን እንደ መግለጽ አሊያም እንደ መስዋዕትነት ይወከላል ተብሎ ይታሰባል። በአዲስ ኪዳን ላይ እንደተጠቀሰው የኢየሱስ ክርስቶስን ስቃይ መያዝ፣ ለፍርድ መቅረብና መሰቀልን የሚጠቁም ነው ይላል አስተምሮቱ። ሊቀ ጳጳስ ቤኔዲክት 16ኛና ከእሳቸው በፊት የነበሩ በርካታ ጳጳሳት ቀይ ጫማ የማድረግን ባህል ሲከተሉ እንደቆዩ ይነገርላቸዋል። ታዲያ ታዛቢዎች እንደሚሉት ከሆነ ደግሞ ፖፕ ፍራንሲስ ሕይወታቸው ያለፈው ትኩረት ላለመሳብና ና ከቅንጦት ለመራቅ ሲሉ ጥቁር ጫማ ነበር የሚያደርጉት። ይህ ደግሞ እጅጉን አነጋጋሪ ነው። ፖፕ ጆን ፖል ዳግማዊ አንዳንድ ጊዜ የተለየ ቀለም ያለው ጫማ ያደርጉ እንደነበርም ይነገራል ይህ ሁሉ ባለበት አጋጣሚ ታዲያ በርካቶች የሚሳተፉበት የምርጫ ሂደት አነጋጋሪ ሆኗል ያው ጥቁሯና ነጩ ጭስ የሚለው ነገር እንዳለ ሆኖ ኢትዮጵያዊ ካርዲናልም ይሳተፋሉ በካቶሊክ ቤተ ክርስቲያን አዲስ ርዕሰ ሊቃነ ጳጳስ የሚመረጡት በመንበር ላይ ያሉት ጳጳስ ህይወታቸው ሲያልፉ አሊያም ከፖፕ ፍራንሲስ በፊት እንደነበሩት ቤኔዲክት 16 ኛ በፈቃድ መንበራቸውን ሲለቁ ብቻ እንደሆነ ይታወቃል ተተኪው ጳጳስን ባለ ዓለም ዙሪያ ከአንድ ቢሊዮን በላይ ወይም አንድ ነጥብ አራት በላይ ተከታይ ያላት የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ በመሆን ይመራሉ መንበሩንም ይረከባሉ በካቶሊክ ቤተ ክርስቲያን ከጳጳሱ በታች ከፍተኛ ስልጣን ያላቸው ካርዲናሎች ናቸው ከመካከላቸው የቤተ ክርስቲያኗ መሪ ሊሆኑ የሚችሉትን አዲሱን ጳጳስ የመምረጥ እድሉም ወይንም ደግሞ መብቱም ያላቸው እነሱ ናቸው በዓለም ዙሪያ 252 የካቶሊክ ቤተ ክርስቲያን ካርዲናሎች እንደመኖራቸው ያህል ታዲያ ከመካከላቸው በአዲሱ የጳጳስ ምርጫ ላይ የሚሳተፉት ከ ሰማኒያ ዓመት በታች የሆኑት ብቻ ናቸው ከመባሉም በላይ ዛሬ 133 በሁለተኛ ቀኑ የጳጳሳት ምርጫ ተሰይመዋል። እነዚህ ጳጳስ ምርጫ ላይ የሚሳተፉት ካርዲናሎች ቁጥር አብዛኛውን ጊዜ በ120 የተገደበ ሊሆን ይችላል። በአሁኑ ወቅት ግን ቁጥራቸው 133 ደርሰዋል። የተለያዩ አኬዶች እንዳሉት በግልጽ የሚያስቀምጥ ነው። ያለፉ አስር የካቶሊክ ቤተ ክርስቲያን ጳጳሳትም ፔስ አስረኛ፣ ፔስ አስራ አንደኛ፣ ጆን 23ተኛ ጆን ፖል ቀዳማዊ፣ ቤኔዲክት አስራ ስድስተኛ ፖፕ ፍራንሲስ እያለ የሚቀጥል ነው። አሁን ደግሞ አዲሱ ማናቸው የሚለው በርካቶችን እያነጋገረ ይገኛል። ከዚህ ባሻገርም ኢትዮጵያዊ ካርዲናል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ካርዲናል ማለት ነው ብርሃነ ኢየሱስ ራፌል ማቹን ወይም ህይወታቸውን ያለፈውን ፖፕ ፍራንሲስን ለመተካት በአለም ዙሪያ በአንድ ቢሊዮን በላይ ተከታዮች ያሏትን ቤተ ክርስቲያንን የሚመሩትን አዲስ ጳጳስ ለመምረጥ ከሚሳተፉት መካከል እንደሆኑ ይታወቃል። ታዲያ ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሰባ ስድስት ዓመታቸው ነው። በሀገር ውስጥና በውጭ ከፍተኛ ደረጃ መንፈሳዊ ትምህርት እንደተከታተሉም ይነገርላቸዋል። ለዚህም ነው ነገሮች ከአለም ዙሪያ ያለውን ጥቁር ጳጳስም የሚመረጥበትን እድል ሊያመጣ ይችላል እየተባለ ዛሬ የሚገኘው። ካርዲናሎች አዲስ ጳጳስ የሚመርጡበት ሂደትም አነጋጋሪ ነው። ለቤተ ክርስቲያኗ አዲስ ጳጳስ መምረጥ አስፈላጊ በሚሆንበት ጊዜ ሁሉም ካርዲናሎች ሮም ውስጥ ወደምትገኘው ቫቲካን ተጠርተው ይሄዳሉ። ፖፖል ኮንክሌቭ በሚባለው ስፍራ ተነጥለው ስብሰባ ያካሂዳሉ፣ ጸሎታቸውንም ያደርጋሉ። ሲቢ

ይህ ጳጳስ የመምረጥ ሂደት ከሞላ ጎደል ለውጥ ሳይደረግበት ለ ስምንት መቶ ዓመታት ቆይተዋል፣ እየተተገበረ ይገኛል። ካርዲናሎች በኮንክሌቭ ወይም በጉባኤው የመጀመሪያ ቀን በቅዱስ ጴጥሮስ ቤተ ክርስቲያን ቅዳሴ፣ ክርስቲያናዊ የአምልኮ ስርዓት ማለትም የካቶሊኮች ማለትም የካቶሊኩን ያደርጋሉ። ከዛም በቫቲካን ሲስቴም ቤተ መቅደስ ውስጥ ተሰባስበው የሚደረገውን ሁሉ ያደርጋሉ። ከዛ ደግሞ ሲሻገሩ አዲስ ጳጳስ የሚመረጥበት ሂደት መጀመሩ ከተገለጸ በኋላ ሁሉም ካርዲናሎች አዲስ ጳጳስ እስኪመረጥ ድረስ ከቫቲካን ሳይወጡ በአንድ ስፍራ እንደሚቆዩ ይታወቃል። በምርጫው የሚሳተፉት ካርዲናሎች በዝግ በሚካሄደው ጉባኤ መጀመሪያ ቀን ቀዳሚ ድምፅ የማግኘት አማራጭ እንዳላቸው ይታወቃል። ከሁለተኛው ቀን ጀምሮ ለሊቃነ ጳጳሳት የሚወዳደሩት እጩዎች ብዛታቸው ወደ አንድ እስኪደርስ በየጠዋቱ ሁለት ምርጫዎችን፣ ከሰዓት በኋላም ሁለት ድምፅ የመስጠት ሂደቶችን በቤተ መቅደስ ውስጥ እንደሚያካሂዱ ይታወቃል። በድምፅ መስጠት ሂደቱ እያንዳንዱ ካርዲናል መራጭ የሚመርጠውን እጩ ስም ስር እርሰ ሊቃነ ጳጳሳ አድርጌ መርጫለው በማለት በድምጽ መስጫ ወረቀቱ ቤቶች ላይ ይጽፋሉ፣ አሊያም ይከትቧቸዋል። ዲቲ ዴቺሚ ሴክስቲ ሂደቱን ሚስጥራዊ ለማድረግ ካርዲናሎቹ በተለመደ የእጅ ጽሁፍ ስልታቸው እንዳይጠቀሙ ይገደዳሉ አሊያም ይደረጋሉ። በሁለተኛው ቀን መጨረሻ ላይ ግልጽ በሆነ ልዩነት የተመረጠ ካርዲናል ከሌላ ሶስተኛው ቀን ምንም ድምፅ ሳይሰጥ ለጸሎትና ለአርምሞ ይውላል። ከዚያ በኋላ ድምፅ መስጠት እንደተለመደው ይቀጥላል ማለት ነው። እንደ እጩ አንድ እጩ ሊቀ ጳጳስ ሆኖ ለመመረጥ ከመራጮቹ ካርዲናሎች የሁለት ሶስተኛው ድምፅ ማግኘት ይጠበቅበታል። በዚህ ሂደት ከእጩዎቹ መካከል አንዱ ከፍተኛውን ድምፅ ማግኘት ካልቻለ ድምፅ መስጠቱ ለበርካታ ቀናት አንዳንድ ጊዜ ደግሞ ሳምንታት ሊቀጥል እንደሚችል ይነገራል። ዛሬ ሁለተኛው ነው በሆኑ ምርጫ ምርጫ በሚካሄድበት ወቅት ደግሞ በርካታ ነገሮች ይከሰታሉ። ካርዲናሎች የሚሰባሰቡበት ስፍራ ከሁሉም የተነጠለና ከቀሪው ዓለም ጋር የማይገናኙበት መሆኑም አነጋጋሪ ጉዳይ ነው። ቫቲካንን ለቀው አይወጡም፣ ሬዲዮ አይሰሙም፣ ቴሌቪዥን መመልከት አይቻልም፣ ጋዜጦችን አያነቡም ወይም በውጭ ዓለም ከሚገኙ ማንኛውም ሰው ጋር ምንም አይነት ግንኙነት አይኖራቸውም። በስፍራው የቤት ውስጥ ስራን ከሚያከናውኑ ሰራተኞች ከዶክተሮችና ንሳ ከሚቀበሉ ቀሳውስት በስተቀር ማንም እነዚህን ካርዲናሎች አያገኛቸውም። እሱም የሂደቱ ምስጢራዊነት ለመጠበቅ ቃል እንደተገባበት አይነት ነው። በድምፅ መስጠት ሂደት መካከል ካርዲናሎቹ ድምፅ መስጠት የሚሳተፉትና በእርጅና ምክንያት የማይመርጡት በቀረቡት እጩዎች ዙሪያ ውይይት በማድረግ ጊዜያቸውን ያሳልፋሉ። ማንም ለመምረጥ ሆነ ሌላውን ለማስመረጥ ቅስቀሳ ማድረግ ደግሞ አይፈቀደም። ይህ ሃይማኖታዊ ጉዳይ ስለሆነ ጳጳሱ ሲመረጡ በርካታ ነገሮች አሉ። በእጩነት ከቀረቡት ካርዲናሎች መካከል አንደኛው አስፈላጊውን ድምፅ አግኝተው ከተመረጡ ቀኖናዊ ምርጫ ተቀብለው የቤተ ክርስቲያኒቷን ሊቀ ጳጳስነት ይቀበላሉ በሚል በርካቶች ከግራም ከቀኝም ጥያቄ ለማንሳት ይሞክራሉ። ተመራጩ ርዕሰ ሊቃነ ጳጳሳት ተብለው ሊጠሩበት የሚፈልጉትን ስም በመምረጥ የጵጵስና ካባቸውን እንዲለብሱ ይደረጋል ተጠይቀዋል። የቀሩት ካርዲናሎችም ለአዲሱ ጳጳስ እጅ እንደሚነሱ ይታወቃል። ሊታዘዟቸውም ቃል ይገባሉ፣ አሊያም ደግሞ ይገደዳሉ።